አዲስ ባለሀብት ሊመጣ ይመስላል ለማንቸስተር ዩናይትድ። ሳውዲ ሳውዲ አረቢያ ባለሀብቶች እያነጋገሩ ነው። የአልሜሪያው ባለሀብት ናቸው ይህንን ሚስጥር ያወጡት የአልሜሪያ ክለብ ባለሀብት አሉና ሚስጥሩን አውጥተውታል። ማንቸስተር ዩናይትድ ከሳውዲ አረቢያ ትልልቅ ባለሀብቶች ጋር እየመከረ ነው። በነገራችን ላይ የሻምፒዮንስ ሊግ ጨዋታ በሳምንቱ አጋማሽ ስለሌለው ማንቸስተር ዩናይትድ የአውሮፓ መድረክ ጨዋታዎች ስለሌሉት፣ በሳምንቱ አጋማሽ የወዳጅነት ጨዋታ በሳውዲ አረቢያ ለማዘጋጀት እየተሰራ ነው ያለውና ከጀርባ ያለው ሌላ ሚስጥር ነው። ለወዳጅነት ጨዋታ አይደለም። ዋነኛው ዓላማ ክለቡን ስሙዝሊ ትራንስፈር ለማድረግ ለማስተላለፍ ጥሩ የመነጋገሪያ መድረክ ለመክፈት ነው የሚል ሀሳብ እየተነሳ ነው እና ማንቸስተር ዩናይትድ በሳውዲ አረቢያ ባለ ሀብቶች ሊገዙ ነው የሚል ሀሳቡን የአልሜሪያው ባለ ሀብት አስቀምጦ በእርግጠኝነት የሚነግራችሁ ከግሌዘር ቤተሰቦች በተሻለ ይህንን ክለብ ከፍ ማድረግ ይችላሉ የሚል ሀሳቡንም አስቀምጧል። ለመጨመር ያህል ነው ከማንቸስተር ዩናይትድ ጋር ሌላው የማርቲን ኦዲጋርድ ጉዳይ ነው። የማርቲን ኦዲጋርድ ጉዳትን በተመለከተ አንድ አስተያየት ሰጪ ወይም በሕክምናው ላይ ያሉ ሐኪም ናቸው። ኖርዌዥያን ናቸው። የሰጡት አስተያየት ይጠቁማል ጉዳቱን። እንግዲህ እንደምታስታውሱት አርሰናል ዌስት ሃምን ሁለት ለባዶ ባሸነፈበት ጨዋታ ማርቲን ኦዲጋርድና ሰመርቪል ጉልበት ለጉልበት ተገናኝተው ጉዳቱን ያስተናገደ ተጫዋች ነው። ኦዲጋርድ ጨዋታውን ለመቀጠሉ ልፈልገው ነበር ግን አልቻለም። ይህ ተጫዋች እንደ ኢንግበርስተን፣ ይባላሉ እኚህ ሀኪም። ኢንግበርስተን ሲባል ሶፊ የምታስታውሰው ይሄ አምስት ሺህ ሜትር ሯጭ ነው ኖርዌይ። እኚህም ሰው ኢንግበርስትያን ብራዘርስ፣ ሶስቱም ውጤታማ ናቸው። እና ይሄኛው ኢንግበርስትያን ሀኪም ናቸው። እሳቸው ጉዳቱን አይተውት ወይም የተጎዳውን መጠን ግምት ውስጥ አስገብ አስቀምጠው የኤምአር አይ ስካንም አንብበው ከስድስት እስከ ስምንት ሳምንት ከሜዳ ይርቃል ተብሏል። ከስድስት እስከ ስምንት ሳምንት፣ ያ ማለት እስከ ሁለት ወር ድረስ ኦዲጋርድ ከሜዳ ሊርቅ እንደሚችል እኚህ ኖርዌዥያዊ ዶክተር ለስካንዲቪኒያን ጋዜጣ ዳግ ብላት ለተባለው ሀሳባቸውን ሰጥተዋል። ኦዲጋርድ ከስድስት እስከ ስምንት ሳምንት ከሜዳ ይርቃል። እንደ ጉዳቱ መጠን አነስተኛው ስድስት ሳምንት ነው። ማክሲመም ከፍተኛው ደግሞ ስምንት ሳምንት ነው፣ ሁለት ወር አካባቢ ሶፊ እንደምታውቀው በፕሪምየር ሊጉ አላስፈላጊ የሆነ ክብረ ወሰን ኦዲጋርድ እያስመዘገበ ነው። በሶስት ተከታታይ ጨዋታ በመጀመሪያው አጋማሽ ተቀይሮ እየወጣ ማለት ነው። በተለያዩ ምክንያቶች ማለት ነው። ከዚህ ቀደም የነበሩ ጨዋታዎች ላይ አቋም የተሻለ ተጫዋች ለማስ እንዲገባ በማድረግ ኤብሬች ኢዜን የሚያግዘው ተጫዋች እንዲገባ በማድረግ አርቴታ ቀይሮ ሲያስወጡ አይተናል። አሁን ደግሞ በጉዳት እና በሶስት ተከታታይ ጨዋታ ፈርስት ሀፍ ላይ በመጀመሪያው አጋማሽ ተቀይሮ በመውጣት አላስፈላጊ የሆነ ክብረ ወሰን ኦዲጋርድ እየተመዘገበበት ነው እና የማርቲን ኦዲጋርድ ጉዳት ከስድስት እስከ ስምንት ሳምንት ከሜዳ ይርቃል ተብሏል። ሶፊያ አንተ ጋር ያሉ መረጃዎችን እንስማ። እኔ ጋር ያሉ መረጃዎችን ለመስማት ያህል አንዱ እንግዲህ ቪኒሽስ ጁኒየር ነው። ቪኒሽስ ጁኒየር እያነጋገረ የሚገኝ ሆኗል። ዛሬ ቪኒሽስ ጁኒየር በራሱ ማህበራዊ ሚዲያ በኢንስታግራም ሀምሳ አምስት ሚሊዮን ተከታይ ባለው ይሄንን ይፋ አድርጓል። ትናንት መረጃዎቹ ሲወጡ ነበረ ከፍቅረኛው ቨርጂኒያ ጋር ተለያይቷል የሚል ሀሳቦች ሲነሱ ነበረ። የተለያዩበት ምክንያትም ቴክስቱ ላይ ወይም ሞባይሉ ላይ ከሌላ ሴት ጋር ሲጻጻፍ እጅ ከፍንጅ ይዤዋለሁ በሚል ነው ብላለች እና ከዛ በኋላ መረጃዎች እየወጡ ነው። የተጻጻፋት ሴት አና ሲልባ ትባላለች። ሙሉ መረጃውን ለጋዜጦች ሰጥታ መነጋገሪያ ሆኗል። ያው የራቁት ፎቶ ቪዲዮ ላኪልኝ ምናምን የሚሉ አይነት ጽሁፎች ናቸው ያሉት ተብሏል ና ቪኒሴስ ጁኒየር ይቅርታ ጠይቋታል ቨርጂኒያን በራሱ 55 ሺህ ተከታይ ባለው 55 ሚሊየን ተከታይ ባለው ኢንስታግራም ገጹ ላይ ለኔ ብለሽ ብዙ ነገሮችን ትተሽ ብዙ ነገሮችን አቋርጠሽ ከኔ ጋር ጥሩ ቤተሰብ ለመስረት ጥረት እያረግሽው እኔ ግን ስተሰርቻለሁ ለስህተቱም ኃላፊነት ወስዳለሁ ይቅርታ ጠይቃለሁ እንደ አዲስ ፍቅራችን በመጀመርን እንደ አዲስ ነገሮችን እናስተካከል የሚል መልክቱን አስተላልፏል ትትቀብረዋለች ወይ ቨርጂኒያ አብረን የምንመለከተው ጉዳይ ይሆናል። አንቶኒ ሴሜኒዮ በሊቨርፑል በጥብቅ እየተፈለገ ይገኛል። በርማውዝ በጥር የዝውውር መስኮት ተጫዋቹን ለመሸጥ ፈቃደኛ ነው ተብሏል። ግን መቶ ሚሊዮን ፓውንድ በታች ግን የተጫዋቹን ዋጋ ማራከስ አልፈልግም ብሏል። ከመቶ ሚሊዮን ፓንድ በታች የሚመጣ ክለብ ለሴሜኒዮ ዝውውር አልቀበልም ብሏል በርማውዝ። ስለዚህ ሊቨርፑሎች ስፔሻሊ ካለባቸው የመስመር የማጥቃት ክፍተት አንጻር አንፊልድ ላይ ፈትኗቸው ነበር። ሁለት ጎል አስቆጥሮባቸዋል በዘንድሮ የውድድር አመት ላይ ተጫዋቹ የበርካታ ክለቦች ፍላጎት አለበት። ማንችስተር ዩናይትድ፣ ቶተንሃም፣ ራሱ ተጫዋቹ የአርሰናል ደጋፊ መሆኑን ይናገራል። አርሰናልም እንደዚሁ ለነ ጋብሪኤል ማርቲኔሊ ምትክ ወደፊት የሚያሰበው ተጫዋቹ ነው እየተባለ ነው ያለው። ዞሮ ዞሮ ብዙ ፈላጊ ያለው ግን ሊቨርፑል በጥር ወስኖ ከሄደ መቶ ሚሊዮን ፓውንድ መክፈል ከቻለ ይህንን ተጫዋች ሊያገኘው እንደሚችል የመረጃ ምንጮች እየጠቀሱ ይገኛሉ። ና በርማውዝ መቶ ሚሊዮን ፓውንድ ጠይቋል ለአንቶኒዮ ሲሜኒዮ ዝውውር ጋር በተያያዘ ማለት ነው። የስፔን ላሊጋ ቪያሪያል ከባርሴሎና የሚያደርጉትን ጨዋታ በአሜሪካ ሚያሚ እንዲከናወኑ ስ ነል ዲሴምበር ሀያ የሚከናወኑ በጣም በርካታ ተቃውሞች እየገጠሙ ይገኛሉ። የባርሴሎና ተጫዋቾች ጭምርና ፍራንኪ ዲዮንግን እየተቃወሙት ነው። ልክ አይደለም፣ በቃ መጫወት ያለብን በሀገራችን ነው። የውስጥ ሊግ ነው፣ ላሊጋ ነው። የውስጥ ሊግ ከመሆኑ ጋር ተያይዞ ያንን ማድረግ አለብን የሚል ሀሳባቸውን ቢያነሱም ላሊጋ አሁንም አልተቀበለም። ገንዘብ ለማግኘት ወደ ሚያሚ ሊወስዱ ነው። ቫን ፓስተን እግር ኳስ ኮሜዲ ሾው ሁኗል፣ የሚል ሀሳቡን ሰጥቷል። እንደ ቀልድ ቀላጆች እና ፊልሞች እና መሰል ነገሮች ቲያትሮች በተለያዩ ዓለም ማዞር ተገቢ አይደለም ደጋፊንም አለማክበር ነው በሚል ተቃውሞውን ሰጥቷል። ነገር ግን አሁንም ግን ይህንን ውሳኔ ላሊጋው ከመወሰኑ ደኋላ የማይል ይሆናል ትሏል። ከቼልሲው አማካይ ኮል ፓልመር ጋር በተያዘ መረጃ ወጥቷል። ኮል ፓልመር ሰሞኑ እንደሚመለስ ሲነገር ነበር። ነገር ግን ዛሬ ዚ አትሌቲክ ባወጣው መረጃ መሰረት እረፍት እንዲያገኝ አሁንም ቼልሲዎች ወስነዋል። ግሮይን ኢንጁሪ ስለሆነ ቶሎ ብን መልሰው አለው ቢልም ዋጋ ሊያስከፍል ይችላል በሚል ስጋት እረፍት እንዲያረቅ ይህንንም ወር ሰጥቶታል። በዚህ በህዳር ወር ላይ ከኖቲንጋም አያክስ፣ ሰንደርላንድ እና መሰል ክለቦች ጋር ይጫወታሉ ኮል ፓልመር እስከ ህዳር ወር የብሔራዊ ቡድን ጨዋታዎች ድረስ እንዲያገግም ስለመፍቀዳቸው ና ያንን ስለማድረጋቸው የተናገሩበት ሂደት አለ። የሚካኤል አርቴታ የ17 ዓመት በታች ቡድን ውስጥ ልጁ ተሳትፏል። ሚካኤል አርቴታ የመጀመሪያ ልጁ 16 ዓመቱ አካባቢ ነው እና በአርሰናል ከ17 ዓመት በታች ቡድን ውስጥ ተካቶ የዋትፎርድ ቡድን ገጥመው አሸንፈዋል። ና የሚካኤል አርቴታ ልጅም አባቱ ባሰልጣኝነት ልጁ ደግሞ በተጫዋችነት በአርሰናል አካዳሚ ማገልገል መጀመሩ እየተጠቀሰ ይገኛል። ይህም ከመረጃዎቹ መካከል የሚጠቀስ ነው። ጆይ ዊሎክ የተጫዋች የቅድሚ አርሰናል ተጫዋች ነው። ኒውካስል ነው የሚጫወተው። የማሳ ውስጥ ገብቶ ወይም ደግሞ ስንዴ፣ ጤፍ ምናምን የሚዘሩበት ቦታዎች አሉና ለመጎብኘት ወደዛ ሂዶ ያለበት ቦታ ጠፍቶት ኢመርጀንሲ ኮል አድርጎ ለስድስት ሰዓት ተፈልጎ መገኘቱን የመረጃ ምንጮች እየጠቀሱ ይገኛሉ። ጆይ ሎክ እና ይህም ሌላ ዛሬ አነጋጋሪ ከነበሩ መረጃዎች መካከል የሚጠቀስ ነው። ጉርምዬ